ኢየሱስ ለዘላለም ያድና አሜን። ኢየሱስ ለዘላለም ያድና አሜን። ይወድሻልማ ኢየሱስ አሜን። ታዲያ ማን ያድና ጌታዬ? ይባርክ ፓስተርዬ። አነባለሁ ኢሳይያስ ስድስት ቁጥር አንድ እንደዚህ ይላል ንጉሡ ዖዝያን በሞተበት እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የልብሱም ዘርፍ ቤት ተጽሱ ሞልቶ ነበር። ሱራፊልም ከእርሱ በላይ ቆሙ ነበር። ለእያንዳንዱ ስድስት ክፍ ነበራቸው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፉ እግሮቹን ይሸፍን ነበር፣ በሁለት ክንፉ ይበር ነበር። አሜን። አንዱ ለአንዱ ቅዱስ፣ ቅዱስ፣ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በግርማ ትሞልታለች ይጮው ነበር። አሜን። የመድረኩ መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላው። እኔም ከንፈሮቼ ረከሱብኝ ሰው ከንፈሮቹ በረከሱባቸው ሕዝብ መካከል በመቀመጤ ዓይኔ የሰራዊት ጌታ እግዚአብሔርን አይተ ጠፍቻለሁ። እየውሉልኝ ከዙር አፌንም አንዱ እየበረረ ወደ እኔ መጣ። በእጁ ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና ይህ እነሆ ይህ ከንፈሮችን ነክቷልን። በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ። አሜን። የሚገርም ሁለተኛው ቀን ላይ ይህንን የሰበኩት በሁለት ማለት ነው። ቀጥል። እግዚአብሔር ሰው የሚገርም ነው። አሜን። በደልን የሚያስወግድ አሜን፣ አሜን። አይሆንም የጌታ ማነስ ሲላክልኛል እኔን ላከኝ። አሜን ክብር ለጌታ ለኢየሱስ ይሁን አሜን። ኢየሱስ ክርስቶስን ሳትቀበል በጌታ በኢየሱስ ሳትድን ወዴት ትላካለህ? የትስ ገብተ ተጸልያ እማይሆን ነገር ነው። እማይሆን ነገር በጣም ከሚገርመው ነገር በዚህ ክፍል ውስጥ ብዙ የሚገርም የሚገርም ነገር ቢኖርም አፉን ዳሰሰን። አፌን ዳሰሰኝ አፌን ዳሰሰበትና፣ እነሆ ይሄ ከንፈሮችህን ነክቷልና በደልህ ካልተተው፣ አሜን፣ ኃጢአትህ ተሰረየ። አሜን። ክብር ለኢየሱስ። አሜን። የእግዚአብሔር ልጅ ይባርክ። አሜን። ከእግዚአብሔር የሆነ ነገር ስርየት ለሰዎች ያመጣል። አሜን። ንስሓን ያመጣል። አሜን። የእግዚአብሔርን ፍቅርና ምሕረት ይገልጣል። አሜን። ከሰው የሆነ ነገር ምን ሊያደርግልኝ ይችላል? ምንም ሊያደርግልኝ አይችልም። ወንድሞቼ እህቶቼ ወደ ኢየሱስ ተመለሱ። አሜን። እርሱ ደግ ነው፣ ቸር ነው። አሜን። አንደበታችንንም ከንፈራችንንም ይዳስሰልን ይስ እርሱ ይህንን ክፋታችንን አመጻችንን ሁሉ ያስወግድልናል። አሜን። ይህንን ሳናውቅ የምንናገረውን ሁሉ ይቅር ይልናል። አሜን። ሳናውቅ የምንናገረ ክብር ለኢየሱስ። አሜን። የህያው እግዚአብሔር ስም ይባል። አሜን። ክብር ለጌታ ለኢየሱስ ነው፣ እንወዳለን